ወደ ውስጥ ማዳመጥ ከቻልክ ሲምፕሊ ኮሚኒኬት የምታደርጋት ከተማ ናት። ብዙ ጥንታዊ ከተሞች እንደዚህ አይነት እድል ይሰጣሉ፣ እና እኔ በጣም ነው የማናገራት። አሁን ለምሳሌ ሰው እንደ ኗላችሁ ምናምን እንደምለው ጎንደር ስገባ ከከተማው ጋር ወይም ሌላው ሰው ጉዝ ከሚለው ነገር ጋር እነጋገራለሁ። ደህና ነሽ? ደና ከርመሽ ነው? መንገዶቹ እንዴት ናቸው? ምናም አንዳንድ ሰው ዞር ብሎ ያኛል፣ ደንገጥልና እሱን ካለፍኩ በኋላ ደግሞ ያው የአድባራትም ከተማ አደለች። ደግሞ የታመመለ ጸበል መጥቶ ነው ምናምን እንዳይለኝ ብዬ እሱን ካለፍኩ በኋላ አወራለሁ። ይኸውልህ አሁን ጎንደር የትላንት ከተማ አደለች። ትናንትናን ከንጋ ጋር የምታገናኝ ናት። እና አንተ አስበዋል፣ ዛሬ ላይ እዛ ስትሆን በደንብ ወደ ኢትዮጵያ ታቅርበኛለች እና ነቅቼ ነው የምመለሰው። ትንሽ ቀናት ስቆይ ብዙ ነገሮቿ ደስ ይሉኛል። በጣም ብዙ ነገሮቿ የሚገርም ነገር እኔ ጎንደር ሲሄድ መጀመሪያም አደርገው መምጣት ለሰዎች ይነግራሉ። ለምን እንደሆነ ታውቃለህ? ተስካርና ጠበል ጠዲቅ ይዘውኝ እንደሄዱ ገብተናል። እሺ እያልኩ ደውላለሁ በየሰው ጋር ነው እዛ አሁን። ወይ ተስካር ስትሄድ፣ ወይ ጸበል ጸዲቅ ስትሄድ የሚሰማ ስሜት አለ። ይሄ የሰው ትብብር፣ ድግሱ፣ ምኑ የተለየ ነገር ነው። ለዛ ነው ብዙ ጊዜ ከያኔዎች በጣም ይቸገራሉ። ሁሌ ይዘፈናል አላ ሁሌ ጎንደር የተዘፈነ አዲስ ዘፈን እንዳለ እንግዳ ነው የሚሆነው። በቃ አሁን ጨረሰ ይሄ ሰውዬ ከዚህ በኋላ የጎንደር አይዘፈንም ስንል ሌላ ሰው ደግሞ ይመጣና እንዲሁ በጎንደር ዘፈን ሲገዛን ይከርማል። ደግሞ ሌላ ይመጣል። በቃ ይሄ አሁን ያበቃ መስሎን አዲስ ይወዳልና ትለያለህ።